አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩስፊ ፈርኒቸር ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው ከች ብለናለችን ባለፍላወሩን አልጋ ይዘን። ባለፍላወሩን አልጋ እንግዲህ ብዙ ጊዜ ነጭ በጥቁር ነው የሚቀባው እንደምታውቁት። ዛሬ ደግሞ እንደዚህ ቸኮሌታማ በሽሮማ ቀብተነዋል። በጣም የሚያምረው በጣም ያምሮበታል ከጠበቅነው ነው በላይ አምሮበት አለ። ቀለሙ ያው መቼም እያያችሁ ነው። በጣም ነው የደፋበት። ማን እና ለዛሬ እዚህ እችን እዚህ ለቹ ቀርቤያለሁ። ያው እንግዲህ ባለፈላወሩ አልጋ እንግዲህ ብዙ ጊዜ አቅርቤላችኋለሁ፣ በጣም ብዙ ጊዜ እና ያው አሁንም አብሮን ተከትሎ አለ ነው የምላችሁ። እና ይሄን ይመስላል ለዛሬ እዚህ የመጣሁት እንግዲህ ቪዲዮን ላይክ በማድረግ እና ሼር በማድረግ አበረታቱን እና ደግሞ ሰብስክራይብ ያደረጋችሁ ደግሞ ቤተሰብ ሁኑን እያልኩኝ እና የተለያዩ የቤት እቃዎችን የፈርኒቸር እቃዎችን ከፈለጋችሁ ወደኔ ወደ እሱ ፈርኒቸር ጎራ ማለታችሁን እንዳትረሱ እያልኩ ዛሬም ያው የተለያዩ እቃዎችን እንደምንሰራ ታውቃላችሁ። ቡፌም፣ ቁምሳጥን፣ አልጋ በቃ ሙሉ የቤት እቃ የሚያስፈልገውን የቤት እቃ በሙሉ እንሰራለን። ሶፋም መጅልስም እንሰራለን። የሚገራርሙ እቃዎችን ነው የምናወጣው። እንግዲህ ያው እንደዛ ያን እቃ ማለት ስትፈልጉ ወደ እኔ ወደ ኤስ ፈርኒቸር ጎራ ማለታችሁን እንዳትረሱ። ከዛ ደግሞ በየትኛውም ሀገር ማድረስ እንችላለን። ያው ኬሚሴን አሁን አድራሻችን ወሎ ኬሚሴ ነው። መኪና የሚሄድበት ሀገር ብቻ ይሁን ብያችኋለሁ እና የትም ቢሆን ማድረስ እንችላለን ማለት ነው። እና ለዛሬ ጅላችሁ የመጣሁት እቺ ናት። እንግዲህ ባለፍላወር አልጋ እንደምታዩት እነዚህ ሄዘር ናቸው። እዚህ ጋር ሄዘር ናት ያው ከዛ በኋላ እነዚህ ያው ቅቦች ናቸው። እነዚህ ደግሞ በቅብ ነው የተሰሩት። ይሄን ያልፈለገ ሰው ደግሞ ሌዘር ያልፈለገ ሰው ኖርማል በእንትን እናደርግለታለን ማለት ነው፣ በእንጨት ብቻ ኖርማል እናደርግለታለን ማለት ነው። እና እዚች ጋር ፍላወሯን ያያችሁ ነው፣ የጌጣን ፍላወር እንግዲህ እንደዚህ ጽድት አድርገን ሰርተናታል ማለት ነው። ምንም በቃ ከፋፍሪ ዋጋ ከውጭ ሀገሩ አልጋ ጋር በምንም አይለያይም ማለት ነው። ዲዛይኑን ቁጭ አድርገን ነው የሰራ ነው። እና በጣም የሚያምረው እና ጥራቱም እንደምትመለከቱት ነው በጣም ልስልስ ያው ፊኒሺንግ ራሱ በጣም ጽድት አድርጎ የተሰራው እና ሁለት ኮሚዲኖች በጎና በጎና አሉት። እነዚህም መሳቢያ አላቸው ከላይ ማለት ነው፣ ከስርም መሳቢያ ናቸው። እቺ ከላይ ከላይ ያለችውን ቁልፍ አርገንባታል፣ ያው የሆነ ነገር ለማስቀመጫ ማለት ልጆች እንዳስቸግሩ የሆነ ነገር ማስቀመጫ ይሆናል ማለት ነው። እና ይሄን ይመስላል ለዛሬ ይዤላችሁ የቀረብኩት እቺን ይመስላል። እንግዲህ በቀጣይ ቪዲዮም እስከምንገናኝ ድረስ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።